ጉድ ጉድ ል እየዳ ሁነ ትኮነው እየዳብእዬ ጉድጉድ ምለው። እንዴት ናችሁ? ሰላም ጤና ያስጥልኝ ውድ የአገሬ ልጆች፣ የቻናሌ ቤተሰቦች ሰላማችሁ ብዙ ቲበል ማሮቼ ማለት ነው። ዛሬ እንግዲህ ይገርማል፣ በጣም ወጣ ያለ፣ በጣም አይችል ለመጀመሪያ ጊዜ ነው እንዲህ አይነት ቪዲዮ ማለት ያየሁት ማለት ነው እንግዲህ ሩተ ሩተ ማለት ነው፣ ያብርሽ ባለቤት ሩተ ማለት ነው። አይታችኋል ሆዷ እንዴት አድርጋ እንደመጣች ያኔ እኔ እንጃ። እኔ እንደዚህ አይነት ማለት አያለው ብዙ የሚወልዱ ልጆች እንደዚህ ሆዳቸው ምናምን፣ ብቻ ግን ሸፍነን እናድርገው የሆነ ሳሳ ያለ ነገር መሆንም ካለበት እቶቼ ማለት ነው፣ ሰው እንዲያይላት ከፈለገች መሆንም ካለበት ሰሳ ያለ ልብስ ተለብሶ ያው ለማስታወሻ ተውሎ መሰለኝ ነገር የው ቢሆን የተሻለ ነው ብዬ አስባለውኝ። እንደዚህ ሆዷን ብልቅጥ አድርጋ ገና ዘጠነኛ ወር ያልገባች ሴት ምን አታቀውም? እናትዬ ምችስ ቢመታስ? እስቲ በዚህ ሚዲያ ላይ እስቲ ማን ነው የሚያደርገው እንደዚህ ሆድን ግልብጥ አድርጎ ፌስቡክ ላይ መለጠፍ፣ ኢትዩ ላይ መለጠፍ? ምን የሚሉት ነው? ምን የሚሉት ነው? ልጅ የሆነ ነገር ቢሆንስ? ምች ቢመታውስ? የሆነ ነገር እኔ አይጣል እኔ እየተመኘውላት አይደለም። ምክንያቱም እኔም ሴት ልጅ ነ ነገ ምን እንደሚያጋጥመኝ አላቅም። ግን እንደ ሰው ስታስቡት ምን አስባ ነው እናትየዋ? አሁን ዛሬ ያው እንደምታውቁት ሩት እናቷ ቤተሰብ ጋር ህዳለች ማለት ነው። ያው እናቷ ቤተሰቦች አላቅም፣ ቡታጅራ የሆኑ ብቻ የሆነ ገጠራማ ነገር ነው። እዛ ህዳለች ማለት ነው ግን እንደዚህ በጣም የሚያስጠላ የሚያስጠላ ምንም ጭራሹ ና ውልቀው ብትል ይሻላት ነበር። እውነት ለመናገር ዝም ብላ ራቁቷን ለምን አታድን? ምን አደረገ? ገና ዘጠኝ ወር ሰዓት ገባን እንደዚህ በአደባባይ ሆዷን እንደዛ ረ ወይኔ ወይኔ! እኔ ለእሷ አፈርኩ ማለት ነው። እኔ ለእሷ አፈርኩ ምንም የመጀመሪያ ቢሆንም ላታቅም ብታውቅም ትችላለች። እኔም እንዴት ምን አላማዋ ምን እንደሆነ እኔ አላቅም። እውነት ለመናገር የማንኛውም እምነት እንደዚህ ወዳችሁን ገልብጣችሁ ተነሱ፣ እንደዚህ እንደዚህ በሉ የሚል የለም። የማንኛውም የምስሊሙም ሆነ የኦርቶዶክስም ሆነ እንደዚህ የሚል ሀይማኖት እኔ እስካሁን ድረስ እስካሁን ባል እስካለው ድረስ አይቼ ሰምቼም አላቅም። ግን የእሷ ደግሞ ግርም ምን ያለ ልክ ስገባ ፌስቡክ ላይ ስገባ ድንግጥ ነው ያልኩት። በቃ ሆዷን እንደዚያ አድርጋ ማለት ነው ማለት መነሳት ካለባትም ለራሷ የሆነ ቪዲዮ የወደፊት ማስታወሻ ነው ምናምን ብላ ፕራይቬት ተደርጎ የሚቀመጥ ቪዲዮ እኮ የሁላችንም አለን። ፕራይቬት ነገር የሚባል ነገር አለ። ግን እሷ እንደዚህ ማለት ምን ሆና ነው? እሱ እንግዲህ ከሌላ ሴት ጋር ጌጣቸውን እየተነካኩ ምናቸውን እየተነካኩ ይለቁልናል። እኔ በነገራችን ላይ የሩታም ሆነ የአብርሽ አድናቂ ተከታይም አይደለው። እውነት ለመናገር አላያችሁም ቪዲዮ ላይ ግን አንዳንዴ ፌስቡክ ላይ አያታለሁ። እሱንም አየዋለሁ እሷንም ደግሞ እንደዚህ ቲክቶክ ላይ ተቆራርጦ ምናምን አያቸዋለሁ እንጂ እንደዚህ እንደ ሰው ብዬ ዛሬ የሚለቀቁ ከነገ ወደ የሚለቀቁ እንደዚህ ተጠባብቄ አድናቂ የእነሱን ቪዲዮ አላይም ማለት ነው። እና ግን እቺ ልጅ ግን እናት አላት የሚመክራት እህት አላት። እህቷ እንግዲህ እዚህ በፊት ወልዳለች ይቺ ሜላት የምትባል የሩተ እህት ማለት ነው፣ ወልዳለች። ከዚህ በፊት ግን እንደሱ አልሆነችም እንደሱ አልሆነችም። ሱሪ ነው የለበሰችው፣ ሆዷን እንደዛ አድርገ ማለት እንዴት ብርድ አይመታት እንዴ? ብርድ አይመታትም ብዬ በቃ እኔ የተደነገጥኩ ማለት ነው። እና ለምን እንደዚ ይሆናል? ለምን ሰው የሚመክራት የለም ወይ? ሩተ ማለት ነው። ጭራሹን በአደባባይ ራቁቷን ብትል ይሻላት ነበረ። በቃ አብዳለች ብለን እኛ ምንትንል ነበረ እኔ ግርም ነው ያለ፣ የቶክቶክ ላይ እንዳለ በቃ ተሰራጭቷ ላይ አንቺ ወርደሻል፣ አንቺ ስድብ ነው ስድብ ነው ስድብ ነው። መሆንም የለበትም መሆንም የለበትም። ምክንያቱም ይቺ ልጅ ገና ዘጠነኛ ወር ሳት ገባ የሆነ ነገር ቢፈጠር እስከ ሆዷ ውስጡ ነው ይሄ ልጅ። እንደዚህ በአደባባይ እራቁት ማለት ምን ለማለት አስባ ነው? ግን እውነት ለመናገር እየምሬ ነው የምላችሁ ቤተሰብ ማለት ነው። እንዴት አያችኋት ግን? አይታችኋት ከሆነ እንግዲህ ቶክቶክ ላይ ምናምን ተቆራርጦ ነው የየት አይታችኋት ከሆነ እኔም በደንብ አድርጅን ታምሌል የማስቀምጣት ማስቀምጣት ማለት ነው። አይታችኋት ከሆነ ማን ነው፣ በኢትዮጵያ ውስጥ እሷ ብቻ ናት እንዴ የመጀመሪያ ይሄ ፎቶሾፕ ምናምን የሚባለው የምትነሳው እሷ ብቻ ናት ወይስ እንዴት ነው ነገሩ? እኔ አይቻላቅም እኔ ሁሉም ይነሳሉ ስርዓት ባለው ደስ በሚል ልብስ፣ በአንዳንዶቹ በሀበሻ ቀሚስ፣ በጎንደር ቀሚስ፣ ስርዓት ባለው ልብስ እንደዚህ ራሳችን ስትራ አድርገው ነው ሲነሱ እማየው ማለት ነው ሩታ ግን እኔ ያላቅም። እናቷ በደንብ አልቀጣቻትም ይሆን? የሆነ ይቅርታ ልብ የሚባል ነገር የላትም። አብረሽ ስቲ ካንዴ እንግዲህ ከተጣሉ ጀምሮ አሁን ስንተኛ ወራቸው ነው? ወረዲ ወደ ሰባተኛ ወራቸው እየገባ ነው፣ ከተጣሉ ማለት ነው። እና በጣም ደረቅ ናት። ደረቅናት የሰው ፍጥር ይሆን ማለት እንዴት ንሱን የውስጣችሁን እሷ ነው የምታውቅ ያው አብረሽም ያው እሷን ለማስቀናት ብሎ ነው። ከሄርሜላ ግን እንደዚህ የሚላላጥ እንጂ ደግሞ እሷም ደግሞ ስትላላጥ ነበር። ከዚህ ከነይሳ ጋ ምናምን እየተላላጠች ነበር። ያን ብድር ለመመለስ መሰለኝ አብርሻው ላይ ከሄርሜላ ጋር የሚላላጠው ማለት ነው። እና ምን ለማለት ፈልጌ ነው፣ ሩታ የቅርታ ልብ የላትም። እውነት ለመናገር የቅርታ ልብ የላትም። እኔ እሷን አየሁኝ ማለት ነው። የሆነች ድርቅ ያለች ነገር ናት። እንደዚህ ግን በአደባባይ ራቁቷን የሚያሰዳት ምንድን ነው? የመጀመሪያ ልጇ ነው። እንደ ሰው ሴት ልጅ ሆዷን ሽሽግ አድርጋ ከወለደች በኋላ እንደዚህ ብትፖስተው ምን ብትለውስ፣ እሺ ይሁን። እች ገና ልጅ፣ አንድ ገና የመጀመሪያ ልጅ ተብሎ እንደዚህ በአደባባይ ላይ ኑዩልይ ኑዩልይ፣ በቃ ኑዩልይ ጭራሽ። እኮ ወደ ታችኛው ሰፈር እሱን ነው ማሳየት የቀራት እንጂ ሌላውን እንኳ ሳይታለች ተስፋ ወልዶ ቅዱስ፣ እኔ እኮ በጣም ነው ግርም ያለኝ። ምንና ነው የሚመክራት የለም ወይ? አረ ወይኔ! ሲጀመር እሷ አሁን የምትሄድበት ስታጣ ነው እንጂ ከእናትና ከአባቷ ቤት አፈርጥጣ ነው የወጣች፣ አብረሽን ወደድኩ ብላ አፈርጥጣ ነው የወጣች። ግን አሁን ያው ስታረግዝ ምን ስትል መጃ፣ ስታጣ፣ ስትፈራ ምናምን እናቴ ጋ ቤተሰቦች ጋዳለሁ ምናም ብላስ መሰለች እንጂ እሷ ቤተሰብም አትወድም ቤተሰብ የምትወድም አይመስልኝ ቤተሰብ የሚወድ ሰውማ ይቅርታ ልብ ይኖረዋል እሷ ሪተ በጣም ደረቅናት በጣም እኔ ስላየኋት ነው በጣም ደረቅናት አንድ ነገር ላይ የሆነ ውድሰት ምምጥ ታጣመመዋለች ማለት ማለት ነው እና ያም ሆነ ይሄ እንዴት ታያችሁት የሬተን ሆድ ማለት ነው የሬተን ልጅ እንዴታያችሁት ረ እኛ ብትነግረን ኑሮ እኮ እኛ የማዲያም ቅመሙ እንዳዋተን እኮ ፎቶ ለፎቶ ሽፕ ማለት ነው። ይሄ ፎቶ የምትነሳበት ምናምን ለቤቢ ሻወር ነው ምናምን ይባሉ እሱን ረ ያዋጡ ላት ነበር። የማዲያም ቅመም በቃ ጎፈ እንዲሁን ክፈቱል እንደዚ ብትል እኮ የማዲያም ቅመሞች ይወዷት። አላደለም ግን እኛን እኛ እሷን አንወክልም፣ እሷን አንዋክልም። ያወጡ ላት ነበር አደል እንዲ። ምርጥ ልብስ ብትፈልግ ሶፋ የሚገዙ ዜግኖች አደሉ እንዲ አደልም የፎቶሾፕ ቀሚስ ይቅርና ሶፋ፣ ቴሌቪዥን፣ ፍሪጅ የሚገዙ ቁጭግ እኮ ናቸው ያሉት የማደም ቅመም ማለት ነው። እና ያም ሆነ ይሄ እኔ በጣም ግርም ያለኝ ነገር የሩታ ወድ እንደዛ መሆን የለባትም ማለት ጓደኛ የላትም ወይ በዙሪያዋ የሚመክራት ታይር ታይት ነገር ትክክል አይደለሽም ብሎ የሚመክራት ማለት እንዴት ነው ቆይ በዚህ ዓለም ላይ እሷ ናት አንደኛ ያረገዘች ማለት ነው። እሷ ብቻ ነች ያረግ ስንት ያረገዙ እንኳ አሉ። ራሳቸውን ደብቀው ከወለዱ በኋላ እንኳን ፎቶ ለመፖሰት የሚፈሩ ማለት ነው። ስንት አሉ ግን እቺ ሩታ ግን በቃ የሚመክራት ሰው የለም። በቃ ማለት እኔ አላቅም አላማዋ ምን እንደሆነ ማለት ነው። ያም ሆነ ይሄኔ ግርም ብሎኛል። ያው እንግዲህ እንደዛም አድርጋ አብረሽም ለአንዴና ለመጨረሻ ላግኝሽ ብሏተይ ቡታ ጅራ ላይ ተገናኝተው ነበረ ማለት ነው በትናንትናው ዕለት ግን እሷ አሁንም ካላማዬ ንቅንቅ አልም። አንተም ህይወት ጀምረሃ ላይ፣ እኔም ደግሞ ካሁን በኋላ የሚያገናኝን አንድ ልጅ አለ ወንድ ልጅ ስለወለድክ እንኳን ደስ አለፍ በድጋሚ አለችው ማለት ነው። በትናንትናው እለት ግን ካሁን በኋላ እኔ የራሴን እኖራለሁ። አንተም ወረድ፣ ራስህን ጀምረሃ ላይ የራሴን ላይፍ መኖር ነው ያለብህ፣ ምናምን ብላ በዚህ መልኩ ተለያዩ ማለት ነው። እና ማለት የፈለኩት ምንድ ነው አብርሽ ያው ጊዜ ይሰጣታል፣ እስቲ ምናምን እያለ እና እንደዛ ነው። ማሮችዬ ስለነበረን ቆይታ እናመሰግናለን። ቻው